አሰላሙ አሌይኩም ወረህመቱላሂ ወበረካቶ ወድና የተከበራችሁ ናይማ ዩቱብ ቻናል ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እናንተ እንዴት ናችሁ እያላችሁበት ሰላማችሁ ይብዛ ብያለሁ። እንግዲህ ዛሬም በሌላ ቪዲዮ ተከስተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳረሱ ዛሬ ደግሞ በሌላ ፍትፈታን የመጣ ነው። ከዛ መንደር አግኝቼ ሆኖ እንግዲህ ቪዲዮ ትላንት ነበር አፕሎድ ለማድረግ የፈለግኩት ያው ሳይ መቻችልኝ ቀረሁኝ ማለት ነው። እስቲ ኑና እናንተም ይሄን ቪዲዮ ተመልክታችሁ ሀሳብ አስተያየታችሁን ጻፉልኝ፣ ማለት ነው። እኔ በበኩሌ አንድም አናዶኛል፣ አንድም ገርሞኛል። ማለትም አንዳንዴ ሚዲያ ላይ መውጣት ያለበትና የሌለበት ነገር አለ። አሁን እኛ ከዚህ ቪዲዮ ምን እንማር? ማለቴም ኢትዮጵያ ውስጥ ድንጋይ ዳቦ በሆነበት ዘመን ላለው አለው የሌለው ግን ኑሮ የከበደበት ሁኔታ ባለ ሰዓት በወተት ፂምን ማጠብ፣ እኔ እንጃ። ይህን ሰውዬ እያየነ የመሬት መንቀጥቀጥ ቢከሰት ይገርማል እንዴ በዚህ ሰውዬ ሰበብ ማለት ነው። አረ በጣም ያስጠላል። ስንት ሰው ለመጠጣት እንኳን ያላገኘው ወተት፣ እኔ ፂሙ ምን እንደሚሆን አላቅም፣ በወተት ስለታጠበ ምን ለምን ተፈልጎ እንደሆነም እራሱ በጣም ነው የሚገርመው። አንዳንዴ የሆነ አወቅን ብለን የሆነ የምንሳሳትበት ቦታ ብዙ ነው። ና እኔ ከዚህ ቪዲዮ ምንም የፈለገ ማንኛውም ሰው ያለው ሰው የፈለገው ነገር ሊያደርግ ይችላል። እስቲም ሊገባ ይችላል፣ ስክራፕ ሊቀባ ይችላል። ነገር ግን ይሄ በጣም የሚያስጠላ ነገር ነው ማለት ነው። በጣም የሚያስጠላ እኔ እንጃ አፍሮ ዘመን። ብቻ አላህ እድሜ ይስጠን፣ አላህ እድሜ ይስጠን። እና ብዙ ነገር እናያለን። ምን ይሄ ብቻ ካለን አላህ ብዙ ነገሮችን ያሳየናል ማለት ነው። እና ግን እንደዚህ አይነት ቪዲዮ ቅራጩም ፖስታቹም ይሄ ለራሳችሁ ለጓዳችሁ ብታረጉት ጥሩ ነው። ሰው የሚበላው የሚቀምሰው ነገር አቷል። እናንተ ፊታችሁን በወተት ትታጠባላችሁ ያላችሁ ሰዎች እንግዲህ አላህ ቀልብ ይስጣችሁ። አንዳንዴ እኮ እኔ እንጃ እዚች ዱኒያ ላይ ስትኖሩ በጣም የምትገረሙበት ነገር ብዙ ነው። ለዛ ነው ያለው ሰው ደግሞ ቀልብ የለውም ይባላል። ቀርታ ይቅርታ እዚህ ጋስ